ሰላም ሰላም እንደምን አላችሁ? ድን የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን፣ አሁን ተመልሼ መጥቻለሁ። በዛሬው ቪዲዮ ላይ ገንዘብ የሚሰራ ዩቲዩብ ቻናል ባለቤት ላረጋችሁ መጥቻለሁ። ከዚህ በፊት እንደምታስታውሱት ዩቲዩብ ቻናል ብዙዎች ከፍተው ነገር ግን አንዳንድ ሴቲንግ ማስተካከል አቅቷቸው ብዙዎቻቸው ገንዘባች ቻናላቸው ገንዘብ ሳይሰራ ብዙዎቹ ፌል አድርገው ቀርቷል። በዛሬው ቪዲዮችን ላይ ስለ ዩቲዩብ ቻናል የተወሰኑ ሴቲንጎችና እንዲሁም ገንዘብ የሚሰራ ዩቲዩብ ቻናል ከፍቼ ማሳያችሁናል። ለዩቲዩብ ቻናላችን አዲስ ከሆናችሁ በድሮ ቻናል ታቆኛላችሁ። የድሮ ቻናል መዘጋቱን ምክንያቱ ማድረግ አዲስ ቻናል ከፍተን እየሰራን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ሁኑ። ቪዲዮን ስጀምሩት ላይክ እና ሼር ማድረግ አይረሳ። ወደ ቪዲዮችን ከመግባታችን በፊት በደንብ በደንብ ልነግራችሁ የሚፈልገው ነገር ቻናል ብቻ መክፈት ዩቲዩብ ላይ ገንዘብ እንሰሩ አረጋችሁም ለምሳሌ እናሚል ብርሃኑ ሌላም ትላልቅ ዩቲዩብ ቻናል ባለቤቶች ያላቸው ወይም በዩቲዩብ ህይወታቸውን የቀየሩ ሰዎች እነሸቱ አቤል፣ ብርሃኑ ሌሎችም ልናነሳቸው የምንችል በኢትዮጵያ ከፍተኛ ሰብስክራይበር ያላቸው ዩቲዩበሮችን ብታዩ ረጅም ጊዜ ሰርተው ደክመው ደክመው በጣም ለፍተው ነው እዚያ የደረሱ። ስለዚህም ቪዲዮ ከማያታችሁ በፊት እና ቻነል ክሬት ከማድረጋችሁ በፊት ዩትዩብ ላይ ልፋት እንደሚያስፈልግ ጥረት እንደሚያስፈልግ እንዲሁም ረጅም ጊዜ ሊፈጅ እንደሚችል ከአይምሯችሁ ማስገባት አለባችሁ። የትኛውንም የዩትዩብ ሀሳብ አንስታችሁ መስራት ይችላላችሁ። ሰፈራችሁ ያለው ጀምራችሁ ትራቭል ማድረግ ቭሎግ መስራት የትኛውንም ነገር ዩትዩብ ላይ አፕሎድ አድርጋችሁ ገንዘብ ልትሰሩ ትችላላችሁ። አሁን ቀጥታ ወደ ዩቲብ ቻናላችን ከገባን በኋላ ደግሞ እይታ ልታገኙ የምችሉባቸውን ወሳኝ ወሳኝ ሴቲንጎች አሳያችኋለሁ። ዩቲብ ላይ ከገባችሁ በኋላ እኔ በኮምፒውተር ነው ማሳያችሁ፣ እናንተ ግን ስልክ ካላችሁ እዚጋ በምታየት መልኩ ሶስት ነጠብጣቡ አነክታችሁ ዲስክቶፕ ሞድ የምትለዋን አድርጋችሁ እኔ ኮምፒውተር ላይ እንደምሰራው እናንተም መስራት ትችላላችሁ። ከዛ እዚጋ የምታየት የኢሜይል አካውንታችሁ ፕሮፋይል ናት። ዚጋሁን እንደምገባ ዩቲብ ላይ ስገባ ሳይኒንግ ካረኮኝ የኢሜል አካውንት ፕሮፋይል ትመጣለች። እሷን አንድ ጊዜ እዚህ ጋ ክሊክ ሳረጋል፣ እዚህ ጋ የምታያትን ዩትዩብ ስቱዲዮ የምትል ትመጣለች። ካልመጣ ደግሞ ዩር ቻናል የሚለውን ክሊክ ታደረጋላችሁ። ዩትዩብ ስቱዲዮ የሚለውን አንዴ ነክታችሁ ስገቡ፣ ወይም እንደዚህ ልገቡ ስትሉ ስም ስጡ ካላችሁ እዛው ላይ ስም ትሰጡታላችሁ። ግን ወደ ዩትዩብ ስቱዲዮ ያስገባችኋል። ዩትዩብ ቻናል መክፈት በጣም የሰከንድ ስራ ነው። ማስተካከል ያለባችሁን ወሳኝ ወሳኝ ሴቲንጎች ላሳያችሁ። ይህ የምታዩት የዩትዩብ ቻናል ዳሽቦርድ ይባላል። ሰብስክራይበራችንን ዋች አወራችንን ያገኘነውን ገንዘብ በሙሉ የምንቆጣጠርበት ኮመንት የምንመልስበት የዩትዩብ ቻናል ዳሽቦርድ ማለት ነው። ዩትዩብ ቻናል ዳሽቦርድ ማለት በቃ ሙሉ ዲሲፕ ላይ የምታደርጉበት ስላና ቻናላችሁ ያላችሁን መረጃ ዲሲፕ ላይ የምታደርጉበት ነው። ከዛ እዚህ ጋር ከገባችሁ በኋላ ወደ ታች ትመጡና እዚህ ጋር የምታያት አለች ኮሚኒቲ፣ ሰብታይትል እዚህ ጋር የምታያት ኮንቴንት ዲስክሪፕሽን ሚላለ አሁንም ወደ ታች ዝቅ ስታደርጉ ኤእርን ከምትል በታች እዚህ ጋር የምትታያቸዋለች፣ ከስተማይዜሽን ቻናላችሁ ከስተማይዝ የምታደረጉበት ፔጅ ተከፈተ ማለት ነው። ከዚህ ጀምሮ ላሳያችሁ የመጀመሪያ አፕሎድ ባነር ነው። ዩቲዩብ ቻናላችሁ ላይ ከኋላ እንዲታይ ባነር ከፍታችሁ ክሬት ማድረግ ከፈለጋችሁ አፕሎድ ባነር የምትለዋል። አንድ ጊዜ ክሊክ አድርጋችሁ አፕሎድ ባነር ብላችሁ ትከቱታላችሁ ማለት ነው። ባነር አዘጋጅታችሁ። እዚህ ጋር ደግሞ የምታደረጉት ሎጓችሁን ነው። እዚህ ጋር ሎጎ ክሬት ካረጋችሁ በኋላ የምትሰሩበት ነው። እዚህ ጋር ትመጡና ደግሞ የዩቱብ ቻናላችሁን ስም እዚህ ጋር ሶስት ነገሮች ልንገራችሁ። የዩቱብ ቻናላችሁ ስም ከዚህ በፊት የተያዘ ይሁን አዲስ ይሁን በጣም ለፍታችሁም ጥራችሁም አዲስ የዩቱብ ቻናል ተጠቀሙ። ሁለተኛ በጣም አጭር ይሁን፣ ሰው ሲያስበው በአንድ ጽፎ ሰርች ሊያደረገው የሚችል አጭር ስም ያለውና ያልተንዛዛ ይሁን። ሶስተኛ አይርዘም፣ ስፔሊንጎቹ በአግባቡ የተጻፉ ይሁን፣ ሰው በቀላሉ ሰርች ያደርገው። እነዚህን ሶስቱን ነገሮች ተጠቅማችሁ ዩቱብ ቻናል ሀሳብ አምጡ። ስለዚህ እዚጋ አሁን አዲስ ቻናል ክሬት አደርጋለሁ። ቻናል ኔም አስገባ ይለኛል። የፈለግኩትን ቻናል ኔም አምጥቼ ማስገባ ትችላለሁ። እናንተ የሚመቻችሁን አይነት የቻናል ኔም አስገቡ። የቻናላችሁን ስም እዚህ ጋር ታስገባላችሁ የምትፈልጉትን። ከዛ እዚህ ጋር ደግሞ ዩዘርኒም ወይም ሃንድል ታስገባላችሁ። ከዛ በመቀጠል ስለ ቻናላችሁ ዲስክሪፕሽን ታስገባላችሁ። ቻናላችሁ ኦንላይን ላይ ገንዘብ መስሪያ ይሁን ወይም ስለ ቴክኖሎጂ ወይም ኢንተርቴንመንት ይሁን ምሰሩትን ዲስክሪፕሽን ታስገባላችሁ። ምናልባት ዲስክሪፕሽን ካስገባችሁ በኋላ ሰዎች እናንተን ኮንታክት ሊያደርጓችሁ የሚፈልግ ሰው ካለ ስልክ ቁጥር፣ ኢሜል መጨመር ትችላላችሁ። ዲስክሪፕሽን ግን ወሳኝ ነው። ቻናላችሁ ምን ካታጎሪ ላይ እንደሚሰራ ለሰዎች ዲስክራይብ ማድረግ አስፈላጊ ነው። ስለዚህ ዲስክሪፕሽናችሁንም ከኮንታክታችሁ ጋር ታስገባላችሁ ከዛ እዚህ ጋር ደግሞ ዋተር ማርክ ያለውን ሎጎ ታስገባላችሁ። ኮንታክት ኢንፎ ላይ ከላይ ዲስክሪፕሽን ላይ ከጫፋችሁ በኋላ ደግሞ እዚህ ጋር መተሽ ተጨማሪ ኢሜይል ብታስገቡ ሰዎች እናንተን በቀላሉ ኮንታክት ያደርጓቸዋል። የውጭ ድርጅቶች ይሆናሉ የሀገር ውስጥ ይሆናሉ እናንተ ዩቱብ ቻናል ላይ ማስታወቂያ ማሰራት የሚፈልጉ ሰዎች በሙሉ በኢሜይላችሁ መጥተው ኮንታክት ያደርጓቸዋል። ስለዚህ በዚህ መልኩ የዩቱብ ቻናል ባንናችሁን ጨረሳችሁ። ወደ ዋናው ሴቲንግ እንለፍ። ከዛ እዚህ ጋር ከስተማይዜሽን ከመጣችሁ በኋላ ሴቲንግ የምትለዋል ትነካላችሁ ሴቲንግ የምትለዋን ከነካችሁ በኋላ ይሄ ፔጅ ይከፈታል። የመጀመሪያው ጄኔራል ፔጅ ነው። ዩቱብ ቻናላችሁ ሞኔታይዝ ከሆነ በኋላ በምን አይነት ገንዘብ ያሳያችሁ የገንዘብ ከረንሲ ትመርጣላችሁ። ለምሳሌ እዚህ ጋ ዶላር አለ፣ ካናዳ ገንዘብ አለ፣ ዩኤስዲ አለ። የፈለጋችሁትን አይነት ገንዘብ መምረጥ ትችላላችሁ። ለምሳሌ እኔ በዶላር ያሳየኝ ካልኩኝ ዩኤስዲ ዶላር ብዬ እመርጣለሁ። ስለዚህ ዩቱብ ቻናል ላይ የሚያሳየኝ በዩኤስ ዶላር ነው የሰራሁትን ገንዘብ ከፈለጋችሁ በዩሮ እንዲያሳያችሁ ደግሞ እዚጋ ትመጡና ኢሮ ብላችሁ ትመርጡለታላችሁ። ስለዚህ በኢሮ እንዳሳያችሁ ከፈለጋችሁ ደግሞ እዚህ ጋር መታችሁ ኢሮ ብላችሁ ትመርጣላችሁ። ባላችሁበት ሀገር ከረንሲ ይሻላል። በፈለጋችሁት መምረጥ ችላላችሁ። ከዛ እዚህ ጋር ቻናል ምትለዋን ትከፍታላችሁ። ከዛ እዚህ ጋር ያላችሁበትን ካንትሪ፣ ኢትዮጵያ ከመጣ ኢትዮጵያ ውስጥ ስለማይቻል ከኢትዮጵያ ውጭ ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ የፈለጋችሁትን ዩናይትድ አረብ ኤሚሬት ማድረግ ችላላችሁ። ኢትዮጵያ ከሆነ ዩቲዩብ ቻናል ሞኒታይዝ አድርጎም ወይም ኢትዮጵያ ሎኬሽን ላይ ዩቲዩብን ሞኒታይዝ ማድረግ ስለማይቻል ሬዚደንት ወይም ካንትሪ የሚለውን ዩናይትድ ስቴት ክሊክ ታደርጋላችሁ። ከዛ ለቻናላችሁ ኪወርድ ይህ ወሳኝ የዩቲዩብ ሴቲንግ ውስጥ መተናል። ቻናላችሁ ኪወርድ ማለት እናንተ የቴክ ነገር የምትሰሩ ከሆነ የቴክ ቻናል ኪወርዶችን ጄኔሬት አርጋችሁ በቻጅቢት ይሆናል፣ ሰርች አርጋችሁ ይሆናል፣ እነሱን አምጥታችሁ ኪወርድ እዚህ ጋር ታስቀምጡለታላችሁ። ከዛ እዚህ ጋር አድቫንስ ሴቲንግ ላይ መታችሁ ደግሞ የፈለጋችሁትን ማስተካከል ችላላችሁ። እዚ ጋ ዩቲዩባችሁ ቪዚዋል እንዲሆን አለው እንዲሆን እዚጋ የራሳችሁን ማስተካከል ችላላችሁ። ወሳኝ ሴቲንግ እዚጋ ነው ለምሳሌ እነዚህ ሶስቱም ኢኔብል ካልሆኑ ለምሳሌ የመጀመሪያው እዚ ጋር ኢኔብል ሆኗል። ሶስቱም ኢኔብል ካልሆኑ ዩትዩብ ፓርትነር ፕሮግራም ጆይ ማድረግ አችሉም። ምን ማለት ነው? ዩትዩብ ቻናላችሁ ሞኒታይዝ መሆን አይችልም። ይሄን አውቶማቲካኔ ኢኔብል ያደረግላችኋል። ሌላኛ ሁለተኛው ዘ ቪዲዮ ኦቨር ስትሪሚንግ ሚኒት ከ15 ሚኒት በላይ ቪዲዮዎችን ፖስት ለማድረግ ላይቭ ስትሪም ለመግባት ይሄን ኢኔብል ለማድረግ ያስፈልጋችኋል። ታዲያ ኒቤል የምታደረጉት ምንድነው? በስልካችሁ ቬሪፋይ ማድረግ ነው። ስለዚህ እዚጋ መጣና ቬሪፋይ ሞባይል ነምበር ላለው በጣም ቀላለው። ከዛ ከዚህ በፊት ዩትብ ላይ ያልተጠቀማችሁትን ወይም ደጋግማችሁ ዩቲዩብ ቻናላችሁ ላይ ያልተጠቀማችሁትን ታደረጋላችሁ። ውጭ አገር ከሆናችሁ ያላችሁትን ሀገር ትመርጣላችሁ። ኢትዮጵያ ውስጥ ከሆናችሁ ዩናይትድ ስቴት የምትለዋን ክሊክ ታደረጉና እዚጋ ትመጡና ኢትዮጵያ የምትለዋን ትመርጣላችሁ። ዩናይትድ ስቴት የምትለዋን ክሊክ ካደረጋችሁ በኋላ ዚጋ ትመርጡና ኢትዮጵያ ምትለው አንድ ጊዜ ክሊክ አርጋችሁ የኢትዮጵያ ስልክ ቁጥር ዜሮ ዘጠኝ ብላችሁ አስገብታችሁ ኔክስት ላላችሁ። ኔክስት በምታደርጉበት ሳል ላይ ኮድ ይልክላችኋል ያንን ኮድ አስገብታችሁ ቬሪፋይ ታደረጋላችሁ። ሳውዲ አረቢያም ካናዳም እንግሊዝም ጀርመንም ከሆናችሁ ያላችሁበትን ሀገር ካንትሪ መርጣችሁ የእሱን ስልክ ቁጥር አስገብታችሁ ቬሪፋይ ታደረጋላችሁ። ቬሪፋይ ካረጋችሁ በኋላ ደግሞ ምን ይከፈትላችኋል? እዚህ ጋር ቬሪፋይ ካደረጋችሁ በኋላ ይሄኛው ኢሊጅብል የሚለውን ኢኔብልድ ብሎ ይቀይርላቸዋል። የመጨረሻው በጣም ብዙ ሰውን እያስቸገረ ያለው ምንድን ነው እዚጋ ምታዩት ቻናል ሂስትሪ ይሄኛ የመጨረሻው። ኢኔምን ለመሆን ምን ያስፈልጋቸዋል? የቻናል ሂስትሪያችሁን ቢውልድ ማድረግ ትችላላችሁ። ከኢትዮጵያ ውጭ ያላችሁ ግን በማታወቂያ በ15 ሰከንድ ቪዲዮ ቬሪፋይ ማድረግ ትችላላችሁ። የቻናል ሂስትሪያችሁ እንዴት ቢውልድ ታደርጋላችሁ? ኮሚኒቲ ላይ ፖስት ማድረግ፣ ቪዲዮዎችን በተደጋጋሚ ፖስት ስታደርጉ አውቶማቲካሊ ራሱ የቻናል ሂስትሪያችሁን ቢውልድ ያደርጋል ማለት ነው። ይሄንን ከጨረሳችሁ ዩቱብ ቻናላችሁ ምን ይፈልጋል? አንዲ ሰብስክራይበር እና አራት ሺህ ሰዓት ይፈልጋል። ለምሳሌ እዚጋ መጣና አርንሰል እዚጋ የሚያሳየኝ ነገር አለ። እዚጋ ያለውን ዳታ ልንገራችሁ። እዚጋ ስትመጡ ስታርጂ ጆርነሪ ቢካም ቱ ዩድ ይለኛል። ኦኬ ብዬ ጎቴት እላለሁ። ከዛ እዚጋ ይሄን ዩትዩብ ቻናል ሞኒታይዝ አድርጎ ገንዘብ ለማሰራት ምን ያስፈልገኛል? አንድ ሺህ ሰብስክራይበር። ለምሳሌ ይህ ቻናል ኢሊጄብል ሁኖ ዩትዩብ ላመልክቼ ቻናሌ በቂ ሰብስክራይበር አሟልቷል፣ በቂ ሰዓት አሟልቷል፣ ስለዚህ ኢሊጄብል አድርጉኝ ለማለት ምን ያስፈልገኛል? አንድ ሺህ ሰብስክራይበር ና አራት ሺህ ወቻውል ስለዚህ አንድ ሰብስክራይበር ሲመጣ እዚህ ጋር ያሳያቸዋል። ሁለት እያለ ይሞላላቸዋል። ስለዚህ አራት ሰብስክራይበር እና አንድ ሺህ ወቻር ስታገኙ እዚህ ጋር ትመጡና አፕላይ የምትለው አነግታችሁ አፕላይ ታደርጋላችሁ። እዚህ ጋር ትመጡና አፕላይ የምትለው አነግታችሁ አፕላይ አርጋችሁ አንድ ሰብስክራይበር እና አራት ሺህ ወቻር ተጠቅማችሁ ዩቲዩብ ቻናላችሁ ሞኒታይዝ ታደርጋላችሁ። ሾርት የምትሰሩ ከሆነ ደግሞ ለሾርት ዩቲዩብ ቻናል ምን ያስፈልጋችኋል? አስር ሚሊዮን ምን ያስፈልጋችኋል? አስር ሚሊዮን እይታ ሾርት ቪው ማግኘት ትችላላችሁ። ስለዚህ ይሄን ሴቲንግ ብቻ በማስተካከል ጌት ኖቲፋይ ኤሊጅብል ሰውን ኖቲፋይ አርገኝላችኋል፣ ኢሜል ይልክላችኋል። ስለዚህ ኖቲፋይ ትሆናላችሁ ማለት ነው። እነዚህን ሴቲንጎች ተከትላችሁ ዩትብ ቻናል ክሬት ካደርጋችሁ ገንዘብ የሚሰራ ዩትብ ቻናል ባለቤት ሆናችሁ። ሌላኛው እዚህ ጋ የምታያቸውን አንዳንድ ሴቲንጎች ሲያሳያቸው የቻናላችሁ ዳሽቦርድ ነው። ለምሳሌ ይህ ቻናል ዜሮ ሰብስክራይበር አለው፣ ዜሮ ሰብስክራይበር ብሎ ያሳየኛል ማለት ነው። ስለዚህ ዩትብ ቻናል ላይ መታችሁ ገንዘብ ለመስራት ከፈለጋችሁ ይሄን ሴት አፕ ብቻ መከተል ነው። ሌላኛው አናላይቲክስን በተወሰነ እንጎብኘው አናላይቲክስ ላይ ስትመጡ ኦቨርቪው ስንት እንደታየ ኮንቴንት፣ ቪዲዮ፣ ኦዲየንስ እና ትሬንድ ያሳያቸዋል። በ48 ሰዓት ምን ያህል ታይቷል ላይቭ ላይ አሁን ስንት ሰብስክራይበር እና ያላችሁ ዳታውን የ28 ቀን ላይፍ ታይም ኦክቶበር በየወሮቹም ከስተማርጋችሁም የፈለጋችሁትን ወር ማየት ትችላላችሁ። ገንዘብ የሚሰራ ዩቱብ ቻናል አከፋፈት በቀላሉ በዚህ መልኩ ክሬት ማድረግ ትችላላችሁ። ሌላ የተንዛዛ ነገር አያስፈልገውም። ውድና የተከበራችሁ የዩቱብ ቻናል ቤተሰቦቻችን አብሬያችሁ የነበርኩት ናሁም ላይ። ለዩቱብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ሆኖ ቪዲዮንም ስጀምሩት ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።